ኃጢአት በተዘራበት እርሻ ከሚበቅሉ ተክሎች መካከል አንዱ ፍርሃት መሆኑ አያጠራጥርም። ፍርሃት የብቸኝነት ምልክት፣ የባዶነት ስሜት ነጸብራቅ ነው። ኃጢአት ከእግዚአብሔር ያለ የለያት ነፍስ የምታውቀው ብቸኝነቷን ነውና ፍርሃትና ድንጋጤ አይለዩአትም። በኦሪት ዘፍጥረት ምዕራፍ 4 ቁጥር 14 እንደምናነበው እግዚአብሔር የከበባት ነፍስ ግን ሁልጊዜ አርፋና ተዘልላ ትኖራለች እንጂ በአንዳች እንኳን አትጨነቅም፣ በጽኑ ግንብ ከተከበበ ከተማ ይልቅ ደስ ይላታል። በጠላቶቿም ዘንድ እርሷ በዓላማ እንደተሰለፈ ሰራዊት ታስፈራለች እንጂ አትፈራም። የሰው ልጅ የሥራ ውጤት የሆነው ፍርሃት ከበደል ቀን ጀምሮ ከሰው ልጅ አይምሮ የማይታጣ የሰው ልጆች በሽታ ሆኖ ለዘመናት አብሮን ነው የኖረው። የግድ ነው መፍራት የሚገባው እግዚአብሔር በልቦናችን ውስጥ ቦታ ካላገኘ ልባችን በፍርሃት ሆኖ ወደፊቱ ካልሰገደ መፍራት የሌለብንን ሳንፈራ አንቀር። እግዚአብሔርን መፍራት እኮ የፍርሃትን መንፈስ የምናርቅበት ጥበብ ነው። ይህ ከሌለን ጫቃ ሞስት ሆነን ገብተን ፍርሃት አይለቀንም። ፍርሃት የገለጠው የሰራዊት ጌታ እግዚአብሔር የጠፋውን የሰው ልጅ ፍለጋ በመጣበት በዕለተ ዓርብ ምሽት ነበር። ምንም እንኳን አምላክ የተገለጠው በሚያስፈራና በሚያስደነግጥ ዙፋኑ ላይ ሆኖ ባይሆንም ከኃጢአት በስተጀርባ ፍርሃት አይጣጠምና ኃጢአተኛው የአዳም ልጅ ከፍርሃት ርቆ በፈጣሪው ፊት መቆም ሳይችል ቀረ። ምናልባት ከእመቤታችን በስተቀር እንሆ የጌታ ባሪያ ብሎ ያለ ፍርሃት እና ያለ ፍርሃት በጌታ ፊት መቆም የቻለ ይኖር ይሆን? እርሷ በእውነት ከታናሽነቷ ጀምራ ለእግዚአብሔር የተሰጠች የእግዚአብሔር ስጦታ ናትና ያለ ኃጢአት መኖር ተሰጥቷታል። የቀድሞዎቹ እናትና አባቶቻችን በገቡት ውል መሰረት ለወንዶችም ሆነ ለሴቶች አግብርተ ዲያቢሎስ፣ አይማተ ዲያቢሎስ የሚል የግብር ስም ወጥቶላቸው ይጠሩ በነበረበት ዘመን ኖሆ የጌታ ባሪያ ስትል ወደ መደመጧ ያለ ኃጢአትና በደል በቅድስና ያለ ፍርሃት በድንግልና የምትኖር መሆኗን ያመላክታል። አምላክ ለማደሪያነት ከመረጣት ከእመቤታችን በስተቀር ከዛን ጊዜ ጀምሮ ትውልዱን ዲያብሎስ ኃጢአት በወለደው ፍርሃት ገዛው። ሞትን መፍራት ከዛ እስከ ይቅርታው ዘመን እስከ ዘመነ ክርስቶስ ድረስ ቀጥሎ ነው የቆየው። ሞት ማንን ፈርቶ ከሰውል ተለይቶ ይሄድ ብላችሁ ነው? ምናልባት የምትመጣውን የአምላካችንን የማዳን ቀን ተስፋ በማድረግ ከሚጽናኑት ቅዱሳን በስተቀር በፍርሃት ወደ መቃብር ያልወረደ የሰው ዘር ማን ነው? ወዶ በፈቃዱ ነፍሱን የሰጠስ ማን ነው? ከሞት ፀይር የተነሳ በሁላችንም አእምሮ ውስጥ ፍርሃት ነግሶ ነበር እንጂ በእኛ አእምሮ የነገሰው የሞት ፍርሃት ከእኛ እንዲወገድ መድኃኒታችን ኢየሱስ ክርስቶስ ወዶ በፈቃዱ ራሱን ለሞት አሳልፎ ሰጠ። የመጀመሪያው ሰዎችን ወዶ በፈቃዱ ራሱን ለሞት በሰጠባት በዛቿ ቀን ፍርሃትን ያነገሰውን የአዳምን ክፉ ፈቃድ ለመለወጥ በበጎ ፈቃዱ ሁለተኛው ሰዎችን የድንግል ልጅ ክርስቶስ ሳይገደድ በፈቃዱ ለሞት ተላልፎ የተሰጠ በቁስሉ ቁስላችንን እንደፈወሰልን በፍርሃቱም ፍርሃታችንን ያርቅ ዘንድ በጌቴ ሴማኒ ባለው የአትክልት ስፍራ ሞትን ፈርቶ በሚጮ ሰው ልማድ ሲጮህ ሰምተኗል። ነፍሴ እስከ ሞት ድረስ እጅግ አዘነች ብሎ ሲጣራ በሰው ላይ የነገሰውን ፍርሃት ያርቅ ዘንድ ሌላ ምንም ሳይኖርበት ጮኋል። ፍርሃት ከመጀመሪያይቱ አርብ ጀምሮ ከሰው ልጆች ሳይለይ የኖረ ቢሆንም ጌታ ተላልፎ በተሰጠባት ሌሊት የነበረውን አይነት ፍርሃት በምድር ላይ ታይቶም ተሰምቶም አይታወቅም። ብዙ ሰዎችን አገር አስጥሎ ያሰደደ፣ የአርበኞችን ሰልፍ ያስፈረሰ፣ የቀስተኞችን ቀስት፣ የምድር ጦረኞችን ዝናር ያስፈታ ልዩ ልዩ ፍርሃት መኖሩን ሁላችንም እናውቃለን። ጌዲዮን መዳማውያንን እንዲያሸነፍ የረዳው በመዳማውያን ውስጥ የነገሰው ፍርሃት ነበር። ከዛብሄልና ከስልማና ጋር የነበረው 120 ሺህ ሰራዊት ሰይፍን የሚመዝ ባለ ግርማ ሞገስ ሰራዊት ነበር። ገድሎ የጨረሰው ከጌዲዮን ጋር የነበረው 300 ሰራዊት ሳይሆን ከልባቸው የመነጨ ፍርሃታቸው ነው። በከናን ይኖሩ የነበሩትን አይዛብ ያሳደዳቸው አስቀድሞ የከበባቸው ፍርሃታቸው ነበር። በመጽሐፈ መሳፍንት ምዕራፍ 7 ቁጥር 10 እንዲሁም በመጽሐፈ እያሱ ምዕራፍ 2 ቁጥር 9 እንደምናነበው እስራኤል እያሪኮ ሲደርስ ያስቸገረው ጠንካራው የእያሪኮ ቅጥር እንጂ በፍርሃት የቀለጠው የአይዛብ ልብ አይደለም። ከቅጥሩ ውስጥ የነበረው የአርበኞች ልብ እንደ ቅጥሩ ሰባት ቀን ያስቸግር አይደለም ከቅጥሩ በፊት ቀድሞ ተደርምሷል እንጂ። ስለዚህ እስራኤል ኢያሪኮን ለመውረስ የቅጥሩን መፍረስ ካልሆነ ሌላ ምን ይጠብቃል? ዛሬ እኔ ላነሳው የፈለግኩት ፍርሃት ግን ከዛ ሁሉ የተለየ ፍርሃት ነው። እንዴት ካላችሁኝ፣ ነገሩ እንዲህ ነው። ዓርብ በማለዳ ኢየሩሳሌምን በመላ ታላቅ ፍርሃት ከቧታል። ሽብርና ሁካታ ነግሶባታል። በእያንዳንዱ ቤት ፍርሃት ዘልቆ በመግባቱ ሁሉም ከቤቱ ውጭ ሆኖ ፍርሃት ባደከመው ቃሉ ይጫጫሃል። ስለ አባቱ ስለ አዳም ካሳ ሊሆን የመጣው ኢየሱስ ክርስቶስ አባቱ አዳም በፍርሃት ተከቦ ጫካ ውስጥ ገብቶ ያለቀሰባት ዕለት በመሆኗ ለዛ ካሳ እንዲሆን በጌቴሴማኒ ጫካ ገብቶ በታላቅ ፍርሃት ጸሎት አቀረበ። ካቀረበ በኋላ በወታደሮች ተከቦ ወደ ከተማይቱ ሲገባ የከተማይቱ መልክ ቅድም እንደገለጥኩት ፍርሃትና ጭንቀት የከበበው ነበር። ያኛው አባታችን ከገነት ጫካዎች ሲወጣ የተቀበለችው የምድሪቱ ገጽታም እንደዚሁ በፍርሃት የተሞላች ነበር። በእንስሳት ባራዊትም ዘንድ ፍርሃት ጎልቶ ይታይ ነበር። በዚች ቀን ያለ ፍርሃት የነበረ ማንም አልነበረም። እንደዚሁ ዛሬም በሰዎች ዘንድ ፍርሃት፣ በመላእክትም ዘንድ ፍርሃት፣ በአጋንንም ዘንድ ታላቅ ስጋት ሆኖ ነው የዋለው። ከአንድ ሰው የተነሳ በአገሩ ሁሉ ፍርሃትን ምን አመጣው ካላችሁኝ፣ ኃጢአት ባለበት ሁሉ ሞትና ፍርሃት የማይታጡ በመሆናቸው ነው። በእርግጥ አስቀድሞ በነቢያት ክብር ይግባውና የጌታችን ሰው መሆን በትንቢት ሲነገር ሲሰማ ጠላታችን ሰይጣን መፍራት መሸበሩን አልተወም ነበርና ብዙ ነቢያት ይህንን መልእክት እንዳይናገሩ በሞት አፋቸው እንዲዘጋ ነገሥታቱን አስነስቶ ጉዟቸውን ወደ መቃብር አድርጎታል። የሰው ልጆችን የህይወት ጉዞ ማስቆም እንደተቻለው በጊዜ የተገለጠውን የእግዚአብሔርን አሳብም ማስቀረት የሚቻል ስለመሰለው መልእክተኞችን በሞት ስልጣን ቁጥጥር ውስጥ እንዲውሉ አድርጎ ነበር። ምን ያድርግ፣ ነፍሰ ገዳይ እኮ ነው። እንዴት ያለ ፍርሃት ሊኖር ይችላል? ሌባ ነው፣ እንደምን ሳይደነግጥ ይቀራል? ነቢያት የሚናገሩት ስለተሰረቀችው የሰው ልጆች ህይወት ወደ ፈጣሪዋ መመለስም አይደል? እንዴት አይደነግጥ? ዳሩ ግን ምን ይሆናል? ሀሳቡን የሚቃወማት የሌለ አምላክ እንደወደደ ያደርጋል እንዳስበም ይፈጽማልና፣ ሞት በሥልጣኑ የተበረታታበትን እስረኛውን የሰው ልጅ ሥጋና ደም ከእስራቱ ፈትቶ ከቁራኝነት አውጥቶ የሞት ስልጣን ሊይዘው እንዳይችል ያለ ኃጢአት የሆነ ስጋን ከመቤታችን ተዋህዶ ወደዚች ምድር ብቅ ብሏል። ከመወለዱ 25 ቀናትን ቀደም ብሎ በቤተልሔም አካባቢ የተደረገው የመላእክት ጥበቃ ዲያብሎስን ፍርሃቱን ሳይጨምርበት አልቀረም። ለዚህ ነው ወደ ሄሮድስ በህልም ገብቶ የእኔን ጌትነት ያንተን መንግሥት የሚቃወም ሕፃን ተወለደልህ በማለት ለዓለሙ ሁሉ የምሥራች የሆነውን የመወለድ ዜና በእርሱ መርዶ አድርጎ የነገረው። ከፍርሃቱ የተነሳ ምንም የማያውቁ ከአንድ ዓመት እስከ ሁለት ዓመት የሚደርሱ የቤተልሔምን የአውራጃዎቿን ሕፃናት አስፈጃቸው። መቼም ፈሪ ሰውና ቀናተኛ ሰው ንቆ የሚተወው ነገር አለ ብላችሁ ነው? ለዚህ ነው ዲያብሎስና ሄሮድስ ሕፃናቱን እንኳን ንቆ መተው ሳይችል የቀረው። በአባቱ እቅፍ የነበረውን አንድ የእግዚአብሔር ልጅ የሆነውን አዳምን ገና በጨቅላነት ዕድሜው ከገነት እንዳሳደደው፣ ዳግማዊ አዳም ኢየሱስ ክርስቶስንም በጨቅላነት ዕድሜው ያሳደደው ጀመር። ወደ ዓለም ሲገባ ያለ ፍርሃት ገብቶ እኛን ግን በአምላካችን ዙፋን ፊት ያለ ድፍረት በፍርሃት እንድንቆም አድርጎን ነበርና እርሱ በፈጠረው ስህተት አሁን ራሱ እንዲፈራ እንዲንቀጠቀጥ ፈርዶበታልና ፍርሃት ከቦታል። በዚህ ሁኔታ የተጀመረውን የፍርሃቱን ሁኔታ አላቆም ብሎ 33 ዓመት ከ3 ወር በተደረገው ተአምራት ሁሉ ሲደነግጥና በአይሁድ አድሮ በሄሮድስ ያስጀመረውን ተቃውሞ ሲቀጥልበት ተመልክተ ነዋል። የመሸነፉ ጉዳይ የገባው ይመስላል። ሁሉም ነገር ከመሆኑ አስቀድሞ የሰው ልጆችን ስም ከህይወት መጽሐፍ ላይ እንዳስጠፋ የክርስቶስንም ስም በተለያየ መንገድ ለማጥፋት ሞክሮ ነበር። በጠላት ቤት ከተመከረው ክፉ ምክር ይልቅ የእግዚአብሔር ምክር ትጸናለችና ሐሳቡን ሊቃወም ባለመቻሉ እስከ ዕለተ አርብ ድረስ በልቦናው ታላቅ ፍርሃትን እግዚአብሔር ጨምሮበታል። ኢያሱ ለላካቸው መልእክተኞች የመሰራችውን የተናገረች ያቺ ሴት ምንኛ ድንቅ ነገር ተናግራለች! ከእስራኤል ልጆች የተነሳ ተዘግታ የነበረችው ኢያሪኮን ሊጎበኙ ወደ ከተማይቱ ገብተው ባገኘቻቸው ጊዜ ጠርታ ወደ ቤቱ አስገብታ ወደ የእግዚአብሔር ፍርሃት ውስጥ ልባ ሀያላንኒ እግዚአብሔር ፍርሃትን በኃይለኞቻችን ልቡና ውስጥ ጨመረ ብላ ነገራቸው ነበር። ዛሬም ከሰው ልጆች ክፋት የተነሳ ዝግ የነበረችውን የመንግሥተ ሰማያትን ነገር ሊነግረን ሰው ሆኖ የመጣ ክርስቶስን ሲያይ ጠላት የኢያሪኮ ወይም የሲኦል ቅጥራ ሳይፈርስ አስቀድሞ ልቡ መፍራት ፈረሰ። የኢያሪኮ ወይም የሲኦል ሀያላን ልቡና ውስጥ እግዚአብሔር ፍርሃትን ጨምሯልና የሚያደርጉትን አጥተዋል። መልእክተኞችን በማሳደድ እረፍት የሚያገኙ መስሏቸው መልእክተኞችን አሳደዱ። በበረሃ የሦስት ቀን መንገድ መልእክተኞችን ፍለጋ ወረዱ። ኢያሪኮን ግን ማዳን አልተቻላቸውም። ኢየሱስ ክርስቶስም በሥጋ ከመምጣቱ በፊት የመንግሥተ ሰማያት ጉበኞች አድርጎ ይላካቸውን ነቢያትን አጋንንት በሦስቱ ክፍላተ አዝማን ማለትም በዘመነ አበው፣ በዘመነ መሳፍንት፣ በዘመነ ነገሥት እንዲሁ አድርገዋቸዋል አባቶቻችሁ ነቢያትንም እንዲሁ አሳደዋቸዋል፣ እንዲል በማቴዎስ ወንጌል ምዕራፍ 5 ቁጥር 10 ላይ ቀን ሲደርስ አንባ ይፈርስ እንዲሉ ቀኑ ሲደርስ በፍርሃት የቀለጠውን የአጋንንትን ልቡና በመስቀል አፈራርሶ አጋንንትን አሳዶ ለሰው ልጆች ግን ክብሩን አወረሰ። ሆኖም ግን ኢያሱ ለእስራኤል ልጆች ኢያሪኮን ካወረሰም በኋላ ከአሕዛብ ጋር ጦርነትን በተለያዩ መንገድ ጦርነቱ ቀጥሎ እንደነበረ ዛሬም አጋንንት በኢየሱስ ክርስቶስ ላይ የከፈቱ ጦርነት ህዝቡ ገነትን ከወረሱም በኋላ ቀጥሎ ነው የሚኖረው። የኃጢአት ግንብ ከፈረሰባት ምሽት በዕለት አረብ አጋንንት በአይሁድ አለቆች አድረው እነሳለው ሲል ሰምተዋናልና መቃብሩን አስጠብቅልን አሉ። የእርሱ መቃብር እንደ ሙሴ እንደ ዳዊት እንደ ኢያሱ እንደ ሶምሶን መቃብር አይደለምና ሰይጣን እንደ ዋዛ ዝም ብሎ ሊተወው አልፈለግም። በጽኑ ቁልፍ ተቆለፉ እንዲጠበቅ አዟል እንጂ እንዲህ ያለ ፍርሃት አይታችሁ ታውቃላችሁ? ሆነ ሶምሶን፣ በኤሎፍላውያን ጊዲዮንን፣ በምድያማውያን ዳዊት በናባል ዘንድ የተፈሩት ሳይሞቱ በፊት አልነበሩምን? የእኛ ንጉሥ ኢየሱስ ክርስቶስ ግን ሞቶም ይፈራሉ። እነዚያ እኮ ከሞቱ በኋላ ሥራ መሥራት ስለማይችሉ ነው። ክርስቶስ ደግሞ የሞተው ከዚህ በተለየ አሟሟት ሥራ ለመሥራት ነው። ወደ መቃብር ያወረደው እንደተለመደው የስጋ ግዴታ ስለሆነ አይደለም። በመቃብር የሚሰራው ስለነበረ ሊሰራ ወደ መቃብር ወርዷል እንጂ የላካቸው ነቢያቱ፣ ጻድቃኑ በሞት ተይዘው በመቃብር ታፍነው በመቅረታቸው መቃብርን ሊባርኩትና ሙስናውን አጥፍተውለት እስከ ጊዜው ድረስ አሁን እንደሆነው ሁሉ የሥጋ ማረፊያ ሊያደርጉት ሳይችሉ በመቅረታቸው እርሱ መቃብርን፣ ክፉ ግብሩን ሊለውጥለት ወደ መቃብር ገብቷል። ሌላው ቀርቶ የሰው ልጅ በእናቱ ማይፀን እንኳን ተገዶ የሚፈጽምበትን የኃጢአት ውርስ ማስቀረት ባለመቻሉ ክርስቶስ ከማይፀን ጀምሮ ሰው በሚያልፍባቸው መንገዶች እያለፈ የሰውን ዑደተ ሕይወት ባረከ። ማይፀና አንስት ቅድስናን ከማጣቱ የተነሳ ቅዱሳንን ማስገኘት እንዳልቻለ፣ መቃብርም በርኩሰት የተሞላ ሆኖ ለዘላለም ቆይቷል። ዛሬ ግን ክርስቶስ በአዲስ መቃብር ተቀብሮ ለመቃብር አዲስ ሕግ ያወጣለ ዘንድ ወደ መቃብር እንደወረደ የጠረጠረው ሞት መቃብሩን በወታደር እንዲጠበቅ አደረገው። ሚስቴሩ ግን ሌላ ነው። ለጊዜው ንጉሠ ነገሥት ነውና የሰማይ መላእክት በውዴታ፣ የአይሁድ ሰራዊት በግዴታ መቃብሩን መጠበቅ ስለሚገባቸው ነው። ንጉሥ አይሁድ ተብሎ ተጽፎ አይደል? እንደምን ከንጉሳቸው ተለይተው ይቀራሉ? ፍጻሜው ግን እነሱ በልቦናቸው ክፋት ቢቀርባቸውም ቅሉ እግዚአብሔር ከትንሣኤ በረከት እንዳልለያቸው ለማጠየቅና የትንሣኤው ነገር በጠላቶቹም አንደበት እንዲነገር ፈቃዱ በመሆኑ ነው። መቼም የፈሩት ነገር ስለፈሩት ከመሆን አይቀርምና የፈሩት ሁሉ ነገር እያንዳንዱ ተደረገባቸው እንጂ። ሞትን እንጂ ትንሣኤን በማታውቅ ዓለም ውስጥ ስለ ትንሣኤ ማውራት አስደናቂ በመሆኑ ሴቶቹ ተነስቷል ብለው ሲያወሩ ደቀ መዛሙርቱ ሳይቀር ለማመን ተቸግረዋል። ምን ይደረግ፣ ጌታችን የተነሳው ዓለም እንደተኛች ነው። የመቃብሩን ባዶነት እንኳን መላእክት ሲሰብኩ እንዳትሰማ ደቀ መዛሙርቱ ሰርቀው ወሰዱት እያለች ስታወራ ሄዳለች። ከምን ትሰማለች? የሚገርመው ነገር ዛሬም ሞትን ላላመለጡ የእግዚአብሔር ልጆች ስለ ቅዱሳን የሚነገሩት ንግግሮችን እንኳን ዓለም አትቀበልም። እርሷ ሞታ ስለምታየው ሞትን አሸንፎ መነሳት የሚቻል አይመስላትም። ምንም እንኳን ለክርስቶስ እንደምንለው መቃብሩ ባዶ ነው ብለን ስለ ቅዱሳን መናገር ባይቻለንም በመቃብራቸው ላይ ሥራ እየተሠራ መሆኑ ግን ዓለም ራሷ ባታውቅም ታያለች። ዳሩ ግን በሞት እጁ ብቻ እንጂ ስልጣኑ ያልታሰረው ጌታ ልጆቹ የሆኑት ቅዱሳን ሰውነታቸው እንጂ የጸጋ ስልጣናቸው ከሞት አገዛዝ ውጭ በመሆኑ ያለ አንዳች መከልከል ከመቃብር በኋላ ስራ ይሰራል። ምክንያቱም ነፍስ የተለየው ቃል ኪዳን የተዋሃደው ስጋ ነውና፣ ዛሬም በቅዱሳን ላይ የሚያነሳቸው ተቃውሞዎች የዚህ ፍርሃት ነጸብራቆች ናቸው። እንደዚያማ ቢሆን ኖሮ በሞተ ሰው ላይ ማን የክስ ፋይል ይከፍታል? በዚህ እኛ በሁል ጊዜ ደስ ይለናል። አባቶቻችን ከሞትም በኋላ ለጠላት ስጋት፣ ለዲያብሎስ ፍርሃት፣ ለእኛ ለልጆቻቸው ደግሞ ተስፋና ትምክህት ናቸውና፣ ለመቃብር ተዋርዶ በሞት ተወስዶ መኖር እንኳ ጥንት በአባቶቻችን ዘመን ቀርቷል። እውነት ነው። የቀደመው ሰዎችን ወደ አረገው መቃብር ከገባበት ጊዜ ጀምሮ ሰይጣንን የሚያሰጋ ስራ መስራት ሳይችል ነው። የአሁኑ ግን ከዛ የተለየ ነው። አዲሱ ሰዋችን ክርስቶስ ወደ አዲስ መቃብር በመግባቱ ነገሮቹን ሁሉ አዲስ አድርጓል። የሞተ ሰው ኃይል እንዳለ የታወቀው ከእርሱ በኋላ ነውና፣ ስለዚህ አሁን ያለው የሞት መንገድ አዲስ በመሆኑ የምንሞተው ሞት መዓዛ ያለው የአዲስ ዓለም መንገደኞች ናፍቆት ነው። አሁን ባለው ሞት ስጋችን የሚኖረው በአዲስ መቃብር ሲሆን፣ ነፍሳችን ደግሞ የምትኖረው በአዲስ ዓለም ነው። ነገሮችን እንዴት እንደለወጣቸው ዝም ብላችሁ ተመልከቱ። ከዚህ ዘመን አስቀድመው ክርስቶስ ባልተወለደባት ዓለም የሚኖሩ ከሞት ከመጻየር የተነሳ የምትመጣውን የመከራቀር ሲጠብቁ ነው የኖሩት። ዛሬ ደግሞ እንደዚህ አይደለም። ሞት ራሱ ሙታንን ከመፍራቱ የተነሳ ሙታንን ባሰለፋቸው ቅጥረኞቹ አማካኝነት ከመቃብር በር ላይ ቆሞ ይጠብቃል። እናም ክርስቶስ በተወለደባት ዓለም የምንኖር ክርስቲያኖች በሞት ላይ ስልጣን ያለውን በሞት ሊሽር ወደ ተገለጠው ጌታ እስክንሄድ ድረስ ለመሄድ መንገድ እናደርገዋለን እንጂ ወደ ሞት ለመሄድ ሞትን የምንጠባበቅ የሞት መንገደኞች አይደለንም። ሞትን ተረግጠን አልፈን ከሞት ወዲያ ማዶ ወዳለው ማደሪያችን እንገባለን እንጂ ወደዛ ማደሪያ ለመግባት በቀደመው ዘመን ከሞት የተነሳ ፍርሃት ነበረብን። ምክንያቱም በክርስቶስ የወረስነው አዲሱ ዓለም ሙታን የሚኖሩበት የሙታን መንደር አይደለም። እና ሞት የተቆጣጠረው ሰውነታችን በፍርሃት ሰማዩን እንኳን ቀና ብሎ ለማየት ድፍረት አልነበረውም። የዚህ ፍርሃት መነሻው ራሱ ሞት ነበርና ያ የፈጠረው ፍርሃት ወደ ራሱ ተመልሶ እርሱ መቃብር ጠባቂ ሲሆን እኛ ወደ እግዚአብሔር መንግስት ለመግባት ድፍረት አገኘን። ሁሉም ነገር የሆነው ለእኛ ስለኛ ነውና፣ ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆያል።